እንኳን በመስከረም 19 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በሰላም አደረሳችሁ፣ አደረሰን። መስከረም 19 ቀን በዚች ዕለት ያለ ደም ማፍሰስ ሰማዕት የሆነ የአርማንያ ሊቀ ጳጳስ ቅዱስ ጎርጎርዮስ ከአዘግት የወጣበት መታሰቢያው ነው። የከበረ ገዳማዊ ቂርቆስ የረፍታቸው መታሰቢያ ነው እና የኢትዮጵያ ንጉሥ የናዖድ ልጅ የከበረችና የተባረከች ሮማነ ወርቅ የረፍቷ መታሰቢያ ነው። ቅዱስ ጎርጎሪዎስ ዘአርማንያ መስከረም 19 በዚች ቀን ያለ ደም ማፍሰስ ሰማዕት የሆነ የአርማንያ ሊቀ ጳጳስ ቅዱስ ጎርጎሪዎስ ከአዘቅት የወጣበት መታሰቢያ በዓሉ ነው። ይህም በንጉሥ ድርዳድስ ዘመን በአርማንያ አገር ራሱን ባሪያ አድርጎ ይኖር ነበር። ይህ ንጉሥ ከሃዲ ነበርና እጣ ሊያሳርግ ወደ ጣዖቱ ቤት ሲገባ ቅዱስ ጎርጎርዮስን ጠርቶ ለአማልክት ዕጣን እንዳሳርግ አዘዘው። ቅዱሱ ግን የንጉሱን ትእዛዝ አልሰማም። ስለዚህም እጅግ ጽኑ የሆነ ስቃይን አሰቃየው፣ በሳትም አቃጠለው። ከዚህም በኋላ ጥልቅ ከሆነ ጉድጓድ ውስጥ ጣለው። በዚያም 15 ዓመት ኖረ። በንጉሱ አዳራሽ አቅራቢያ አንዲት አሮጊት ነበረች። እርሷም እንጀራ እየጋገርሽ ቅዱስ ጎርጎርዮስ በውስጥ ካለበት ጉድጓድ ሁልጊዜ ጣይለት የሚላት ራእይን አየች። ይችም ማሮጊት ሴት እንዲህ እያደረገች እንጀራንም እየጣለችለት እስከ 15 ዓመት ፍጻሜ ኖረች። በዚያም ወራት ይህ ንጉሥ ድርዳጥስ ደናግሎችንና ቅድስት ታርሴማን ገድሎ ስጋቸውን በተራራ ላይ ተጣለ። ሰይጣንም በንጉሥ ድርዳጥስ ላይ ተጫነ። እግዚአብሔርም የተፈጥሮ መልኩን ለውጦ እንደ እሪ ያደረገው እንዲሁም ከቤተመንግስት ሰዎች ብዙዎችን ሰይጣን ተጫነባቸው። በቤተመንግስት ውስጥ ታላቅ ሀዘንና ጭንቀት ሆነ። የንጉሡ እኅት ግን በሌሊት ራእይ ጎርጎርዮስን ከጉድጓድ ውስጥ ካላወጣችሁት፣ አለዚያ ትድኑም እንደሚላት ሰው አየች። ለወገኖቿም ነገረቻቸውና እነርሱም ሄደው ቅዱስ ጎርጎርዮስን ከጉድጓድ አወጡት። በዚያን ጊዜ ቅዱሳን ደናግልን ስጋቸውን ገንዞ በመልካም ቦታ አኖራቸው። ከዚያም በኋላ ንጉሱንና ቤተሰቦቹን ሁሉንም ፈወሳቸው። ዜናውም ሁሉ በእረፍቱ ታኅሳስ 15 ቀን ተጽፏል። በዚህ ዕለት ታስቦና ተከብሮ የሚውል ሌላው ቅዱስ አባታችን ቅዱስ ቂርቆስ ገዳማዊ ነው። በዚችም ቀን በሊቀ ጳጳሳት አባ ብንያሚን ዘመን የሆነ የከበረ ገዳማዊ ቂርቆስ የዕረፍቱ መታሰቢያ ነው። ይህም ቅዱስ ሰው ከካሃዲው ንጉስ መከመርቀያን በሸሸ ጊዜ በከፍተኛ ተራራ ላይ በብቸኝነት ተቀመጠ። በውስጡም አራዊት ይኖሩበታል። ምግብንም ከእግዚአብሔር ለመነ። አጋዘንም በየሶስት ቀን ወደ እርሱ እንድትመጣ ውተቷንም እንዲጠጣ አዘዘለት። በእንዲህም ያለ ስራም አስር ዓመታት እንኖረ። የተረገመ ሰይጣን ግን በተጋድሎ በቀና ጊዜ በየአይነቱ በሆነ ፈተና ሊፈትነው ጀመረ። ያስፈራው ዘንድ በጥቁር ባሪያ ምሳሌ የሚመጣበት ጊዜ አለ። ደግሞም በብዙ ሰራዊት እና በፈረሰኞች አምሳል ሆነው ይዘው ያስሩታል። በጅራፍም ገርፈው በእግሮቹ ይጎትቱታል። ሰይጣናት እንደሆኑ ባወቀ ጊዜ በመስቀል ምልክት በላያቸው ሲያማትብ ያን ጊዜ ሸሹ። ባንዲት ዕለት በሌሊት ሲሰግድ በታላቅ ከይሲ አምሳል ሲያምሳል በአንገቱ ላይ ተንጠለጠለና በፊቱ ውስጥ ሊተነፍስበት ፈለገ። ያን ጊዜም ከእግዚአብሔር እርዳታ ለመነ። መልአኩንም ልኮ አዳነው። የረፍቱም ጊዜ ሲቀርብ ወደ ሊቀ ጳጳሳቱ አባ ብንያሚን ሄዶ ስራውን ሁሉ ነገረው። ከዚህም በኋላ ወደ በዓቱ ተመለሰ። ሊቀ ጳጳሳቱም መገነዣውን እንዳዘጋጁ ሶስት ኤፒስቆጶሳትን ወደ እርሱ ላከ። ወደ በዓቱም በሄዱ ጊዜም ታሞ አገኙት። ነፍሱም ከስጋው በምትወጣ ጊዜ ለመናገር የማይቻል ታላቅ ክብር ተመለከቱ። በበዓቱም ውስጥ ቀበሩት። በዚህ ዕለት ታስባና ተከብራ የምትውል ሌላዋ ቅድስት እናታችን ቅድስት ሮማነ ወርቅ ነች። በዚችም ቀን የከበረችና የተባረከች ሮማነ ወርቅ የእረፍቷ መታሰቢያ በዓል ነው። ይህች ቅድስት እናት ኢትዮጵያዊት ናት። የንጉስ ልጅ ስትሆን አባቷ አጼ ናዖድ፣ እናቷ ደግሞ እሌኒ ሞለተ ማርያም ትባላለች። ወንድሟ ደግሞ አጼ ልብነ ድንግል ይባላሉ። በቤተ መንግሥት ውስጥ ብታድግም መንፈሳዊነቷ የገዳም ያህል ነው። መጾምና መጸለይ የምትወድ ሌሎችንና ችግሮችን የምትጎበኝ እና ከተባረከ ድዳሯ ቅዱስ ለአከ ማርያም ናፍርታለች። አብያተ ክርስቲያናትን ከማነጽ ባለፈ የነዳያን እናትም ነበረች። በክርስትናዋ ፈጣሪዋን ደስ አሰኝታ በዚህ ዕለት አርፋለች። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን። በረከታቸውም ከኛ ጋር ትኖር ለዘላ አለሙ አሜን።